ሰላም ቤተሰቦች እንዴት አላችሁ? ዛሬም በድጋሚ በሌላ ምሳሌ ተመልሰናል። ትናንትና በለቀቁት ቪዲዮ እነዚህ ፊደሎች ነበር ያየናቸው ናቸው። እነዚህ ተ ከተ ጀምረን እስከ አ ፊደልን ያሉትን ተ፣ ቼ፣ ሀ፣ ነ፣ ኔ፣ አ እነዚህ ነበር ያየ ነው። ዛሬ ደግሞ በምሳሌ የምናያቸው እነዚህን ፊደሎች ነው ማለት ነው። እነዚህ አሁን አንድ ሁለት ሶስት አራት አምስት ፊደሎችን በምሳሌ እዚ ምሳሌዎች አሉ ከነዚህ እንማራለን ማለት ነው ኦንላይን ከኔ ጋር መማር የምትፈልጉ ባላችሁበት ሆናችሁ እንደዚህ በግል ብቻችሁን በየቀኑ ማለት የምትፈልጉ ተማሪዎች ማንበብ መጻፍ መማር የምትፈልጉ ተማሪዎች ካላችሁ በዚህ ቁጥር እኔን በኢሞ በቴሌግራም በዋትሳፕ ብትደውሉልኝ እኔን ማግኘት ትችላላችሁ ካላችሁበት ሆናችሁ ከመጀመሪያው ከሀ ጀምረን ድምፆችን እየቆጠርን ፊደሎችን እየጻፈን እናንተም እየጻፋችሁ እያነበባችሁ ትማራላችሁ ማለት ነው። ስለዚህ በዚህ ቁጥር የምትደውሉ እኔን ማግኘት ትችላላችሁ ማለት ነው። አሁን ወደ ትምህርታችን እንሄዳለን። መጀመሪያ የመጀመሪያ ፊደሎች እናነባለን። ይሄ ከ ሀ ወ ዘ ዠ ደግሞ አለው። ከ ሀ ወ ዘ ዠ። እሺ አሁን እነዚህን ፊደሎች ያንብበናል። እነዚህ ወደ ጎን ካነበብነው በኋላ ምንድነው የምናደርገው? እነዚህ ምሳሌዎች እንሰራለን ማለት ነው። እነዚህ ምሳሌዎች ናቸው። እንዴት እንደሚጻፉ እንዴት እንደሚነበቡ በቀላል ለእናንተ ለልምድ ይሆናል ማለት ነው። ይጠቅማቸዋል። ሻሁን ደግሞ እነዚህ ወደ ጎን አሁን እናነባለን። ከ ከ ኩ ኪ ካ ኬ ክ ኮ ከ

ሽ ፊደሎች እነዚህ ይመስላሉ። አሁን እንድ የሚያደርገው ወደ እነዚህ ምሳሌዎች ከሄደን ምሳሌዎችን ይሰራሉ። አሁን ለምሳሌ እነዚህ ፊደሎች ከዚህም የተወጣጡ እንዲሁም አልፎ አልፎ ደግሞ ከዚህ በፊት ከተማር ናቸው፣ እዚህ ጋር ካሉ ፊደሎች እነዚህም በሙሉ ቆጥረናል አይተናል። ከእነዚህ ፊደሎች የወጡ ናቸው ማለት ነው። ከዚህ ነው እና ዛሬ ከተማርና እዚህ ጋር ካሉ ፊደሎች የተወጣጡ ናቸው። ስለዚህ እነዚህም በሙሉ በምሳሌ መሰረት እናያቸዋለን በተማርነው መሰረት አሁን እቺን ፊደል ለማንበብ ስትፈልጉ ምንድን ነው የማን ቤት እንደሆነች መጀመሪያ መገንዘብ ነው። አሁን እቺ ፊደል ከነዚህኞች ጋር ነች ያለ የወ ቤት ነች ማለት። ስለዚህ እቺ ፊደል እና እዚህ ጋር ከወ ቤት ከስንተኛው ጋር እንዳይመሳሰል መጀመሪያ እርግጠኛ ነው። አሁን ከአራተኛው ጋር ትመሳሰላል አይደል? እችኛቱና አራተኛው ጋር ይመሳሰላሉ። ስለዚህ እችኛቱን ማግኘት ነው። ከመጀመሪያው ጀምረን ወደ ጎን ዊ ዋ ነጭ ፊደል ዋ ነች ማለት ነው። እቺ ደግሞ ዘ ቤት ነች። እዚህ ጋር ፊደል ዘ ዙዚ ዛ ስለዚህ ዋ ዛ። አሁን ለምሳሌ ይሄ የመጀመሪያ ፊደል ነው ወ ይሄኛው የዘ ቤት ፊደል ሆኖ ስንተኛው? ስድስተኛው ዘ ዙዚ ዛ ዝ ስለዚህ ወዝ፣ ዋዛ። ይሄ ወዝ። ይህም ተመሳሳይ ነው። ይሄኛው ፊደል ነው ይሄኛው ፊደል አይደል ስድስተኛው ማለት ነው።

ከቤት ማን ይህቺ አራተኛ ጋር ከ ኩ ኪ ካ ስለዚህ ይህቺ ካ ነች። ማለት ካ ዝ ና እዚህ ጋር ስላየናት ካዝና ካዝና ካዝና። ይቺ ፊደል ደግሞ የቤት ነች። ቀጣይ ነው የምናየት። እዚህ ጋር ያለችዋ የቤት ነው የምትባለው። ከዚህ ፊደል ሌላ ስለሌለ ከዚህ አስገባሁት የቤት ራስ ስድስተኛ ፊደል የ ዩ ይ ነች። ከይ በኋላች ፊደል ዠ ቤት ናች አረገ ስለዚህ የ ይህ ደግሞ ገ ማለት አሁንም እዚህ ጋር ያለው ገ አላየ ነው የመጀመሪያ ፊደል ነው ገ። ከዛ ይሄ ፊደል ደግሞ የ- ቤት ነው ዣ ይቺ ፊደል ወ ቤት ስድስተኛ ወ ሙሉ ዊ ዋ እነዚህ ፊደሎች ደግሞ ለእናንተ የቤት ስራ መላማመጃ እተወላችኋለሁ ይሄ እንዴት እንደሚሰሩ ለምሳሌ ይሄ አራተኛ ፊደል የወ መስተኛ አራተኛ ፊደል ዋ የረ ቤት ነው። የረ ስንት ስድስተኛ ፊደል ምር ምክንያቱም ከቤት የከስንተኛ ፊደል እዚጋ ከኩኪካ ዋርካ ይሄ ሄ መ ሀ ር ሀ ማለት ይሄ ፊደል ማለት ነው። ሀ መ ባለፈ ያየነው ነው። ር ማለት ደግሞ የረ ቤት ስድስተኛ ፊደል መ ሀ ር መ ሀ ር ይሄን የሚመስላት መማር በዚህ ይሄን ቪዲዮ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። እንዲሁም ሀሳባችን ኮመንት ላይ እንዲሰራላች የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። አመሰግናለሁ።